ነገሩ ተባብሶ እንግዲህ እጅግ በጣም ትክክል ያልሆነ ነገር አድርጋለች ሀይሚ። እንግዲህ በጣም ብዙ ሰዎችም በዚህ ቪዲዮ በተለይ እንግዲህ በጣም ብዙ ሰዎች መነጋገሪያ እያረጉት ነበረ፣ በጣም በጣም እንደተሰማቸው። በተለይ እንግዲህ ሀይሚ ትልቅ ጥፋት እያጠፋች መሆኑን በተደጋጋሚ ሁሉም ሰው እያወራበት ያለ ጉዳይ ነው። በተለይ እንግዲህ ከብሩኬ ጋር ከተገናኙ በኋላ በጣም አዳዲስ ነገሮች ተፈጥሯል። እሱ ብቻ አይደለም እንግዲህ ሀይሚም የራሷን ውሳኔ ይወስናለች ምን እንደወሰነች እና ምን አዲስ ነገር አለ የሚለውን ደግሞ በዚህ ቪዲዮ የምታይ ይሆናል። ስለዚህ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ ያሉ ናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አርጉ፣ ሐሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ተፈጥሯል። በተለይ የሀይሚና የብሩኬ ጉዳይ ስናነሳ እጅግ በጣም በጣም በቃ በጣም ከባድ የሆኑ ነገሮችን እያሳለፉ እንደሆነ እናስታውሳለን እንግዲህ ብሩኬ ከረጅም ጊዜ መጥፋት በኋላ ወደ ሚዲያው ተመልሷል። ሲመለስም እንግዲህ በጣም በጣም በሚያሳዝን ሁኔታ ከሀይሚ ጋራም ተገናኝቶ ምንም ሳይባቡ ወይም ደግሞ እጅግ በጣም ያው ተስፋ እንደቆረጠ የሚያሳይ ነገር ተናግሯል ማለት ነው። በተለይ ሀይሚ ላይ ተስፋ መቁረጥ ያስደረሰው ነገር የምታደርጋቸው ነገሮች፣ በተለይ ዳኒን አምና የምታደርጋቸው ነገሮች እጅግ በጣም እያስከፉት እንደሆነ እና እሷ ላይም ያለው እምነት በጣም እየቀዘቀዘ መምጣቱ እንግዲህ መነጋገሪያ ሆነዋል ማለት ነው። በተቃራኒው እንግዲህ ያው እንደምታውቁት ሀይሚ ጋር ያለው ነገር እስካሁን ድረስ ከዳኒ ጋር ምንም አይነት ግንኙነት እንደሌላትና ና የምትቀርበውም እንግዲህ ለብሩኬ ብላ እንደነበረ በደንብ ተናግራ ነበረ። አሁንም እንግዲህ ከዳኒ ጋር የተለያዩ ቪዲዮዎችን ስትሰራ ነበረ። በተለይ እንግዲህ ትናንትና የለቀቀችው ቪዲዮ ደግሞ እጅግ በጣም ብዙ ሰዎችን ሲያነጋግር ነበረ። ምክንያቱም ያ ቪዲዮ ላይ ሀብል ከተሰጣት በኋላ ማለት እንግዲህ ያው ዳኒ ሮስት ሀብል ሰጥቷት ነበረ። ሀብል ካደ ከተደረገላት በኋላ ያንን ሀብል አድርጋ ዘፈን ከፍታ እንግዲህ አንዳንድ ቪዲዮዎችን ስትሰራ ነበረ። በተለይ የቲክቶክ ቪዲዮዎችን ስትሰራ እንደነበረ በደንብ እናስታውሳለን። ያ ዘፈን ደግሞ ትርጉም እንዳለው አይነት ነገር ወይም ደግሞ መልእክት እንደሆነ በደንብ ያስታውቃል። በዘፈኑ ላይም እንግዲህ ያው እንደምትወደው ፍቅሯም እንደበረታ በደንብ አድርጋ እንግዲህ እንደምትወደው ያንን ነገር ነው የምታነሳ እንግዲህ። ይሄ ሊሆን የሚችል ለብሩኬ ሊሆን አይችልም። ምክንያቱም ደግሞ ከብሩኬ ጋራ አሁን ላይ ተጣልተዋል። ስለዚህ እንዴት ሊሆን ይችላል ብሎ እንግዲህ በጣም ብዙ ሰዎችም እያሰቡ ነው፣ ወይም ደግሞ በዚህ ጉዳይ ላይ እያወሩ ነው። በተለይ እንግዲህ ለዳኒ ሮስት ይሆናል ብለው በጣም ብዙ ሰዎች ገምቷል። ምክንያቱም ደግሞ አብሉን አድርጋ እየዘፈነችም ስለነበረ ያንን ነገር መልእክቷ፣ በተለይ ለዳኒ ሮስት በጣም ልዩ የሆነ ስሜት እንዳላት፣ ወይም ደግሞ እንደምትወደው ለመግለጽ ነው ያንን ነገር ተጠቀመች ብሎ በጣም ብዙ ሰዎችም ሲያወሩ ነበረ። እንግዲህ እውነታው ሀይሚ ጋ ነው ያለው፣ ትክክለኛ መረጃ ከሀይሚ ጋ ነው የምናገኘው። ግን ምንድን ነው እጅግ በጣም ከባድ የሆነ ሰው ነው የተጠጋችው፣ ያላወቀችው ወይም ደግሞ ያልተረዳችው እስካሁን ድረስ። በተለይ እንግዲህ በተደጋጋሚኛም ቪዲዮ ስንሰራ ነበረ። እጅግ በጣም ብዙ ሰዎችም እንግዲህ ሀይሚን ለማግኘት ወይም ደግሞ በጣም በተደጋጋሚ ቪዲዮችን ሲሰሩ ነበረ። በተለይ ስለ ዳኒ ሮስት እንግዲህ እጅግ በጣም ክፉ ሰው እንደሆነ በጣም ከባድ ሰው እንደሆነ ከዮታ ማራቅም እንዳለባት እጅግ በጣም ዋጋ ሊያስከፍላት እንደሚችል በተደጋጋሚ ሁሉም ሰው ሲያወራበት የነበረ ጉዳይ ነው። እንግዲህ ዳኒ ሮስትም እቺን እድል እንደ ጥሩ ነገር እየተጠቀመ ነው። በደንብ አድርጎ ጊዜውን እየተጠቀመ መሆኑን እንግዲህ ተረድተናል። ምክንያቱም እንግዲህ ያው እንዳያችሁት ከሆነ የተለየ ስሜት እንዳለው ወይም ደግሞ በስጦታ መልክም በተለያየ መልክም ይሁን የሀይሚን ልብ ለማሸነፍ ከፍተኛ ጥረት እያደረገ ነው። እስካሁንም ድረስ እንግዲህ ያው እንዳያችሁት ከሆነ ሙሉ በሙሉ ባይባልም እንግዲህ ያው እየተሳካለት እንደሆነ ሁላችንም የምናውቅ ጉዳይ ነው። ምክንያቱም እንግዲህ ብሩኬን እና ሀይሚን ማለያየት ነበረ ሀሳቡ መጀመሪያ ላይ። ያ ነገር ደግሞ እንዳሰበው አድርጓል። አሁን ላይ ያለው ነገር እንግዲህ ሀይሚን የራሱ ለማድረግ ከፍተኛ ጥረት እያደረገ ነው። በዛም እንግዲህ በየቀኑ እንግዲህ አዳዲስ ነገሮችን በማድረግ በጣም ወጣ ያለ ነገሮችን በማድረግ በተለይ እንግዲህ ስሜቱን በግልጽ እየተናገረ እንደሚወዳት ወይም ደግሞ እንደሚያፈቅራትም ወይም የተለየ ስሜት እንዳለው በተደጋጋሚ ሲያወራት እንደነበረ በደንብ እናስታውሳለን። እንግዲህ ሀይሚ ለምን ችክ ብላ እንግዲ ለምን ሀይሚ ችክ ብላ እስካሁን ድረስ ከዳኒ ሮስት ጋር እንደሆነች ለማወቅ አልቻልም። ምክንያቱም እንደምታስታውሱት ከሆነ ከዚህ በፊት እንግዲህ ያው ዳኒ ሮስት እና በተለይ ብሩኬ ሲጣሉ የሆነ ወደ ክስ እንዳይሄድ ወይም ደግሞ በጣም ለመከላከል ብላ ያንን ነገር ስታደርግ ነበረ። በተለይ ዳኒ ሮስትን በጣም በተደጋጋሚ ስትለምነው እንደነበረ እናስታውሳለን። አሁን ላይ ግን ከብሩኬ ጋም ተጣልታለች። ስለሆነ ምን አይነት ነገር ነው ወደ ክስም የሚሄድበትም መንገድም እንደሌለው በደንብ ስለተረዳች አትሊስት እንኳን ከዚህ በኋላ ከህይወቷ ለምንድነው የማታርቀው? ልክ ብሩኬ ከሚዲያ ሸሽቶ ወይም ደግሞ ይሄን ሁሉ ነገር ማየት ከብዶት ሲጠፋ እሷም እንግዲህ ሚዲያ ላይ እንኳን ከቆየች አትሊስት ዳኒ ሮስት መራቅ እንደነበረባት በደንብ እናውቃለን ሁላችንም። በተለይ እጅግ በጣም ብዙ ነገሮች ነገሮችን አሳልፈዋል። እንግዲህ ሀይሜና ብሩኬ በጣም ብዙ ነገሮችን አብሮ አሳልፈዋል። በዚህ ደረጃ እንግዲህ እሱን ለመጉዳት መሞከሯ ደግሞ እጅግ በጣም ያሳዝናል። ምንም ይሁን እንግዲህ ያው እሱም ጥፋት አለበት፣ እሷም እንደዛው ጥፋት አለባት። ግን በጣም የሚገርማችሁ ነገር የእሷ ትንሽ እየተጋነነ መጥቷል። በቃ የምሰራቸው ቪዲዮዎች እጅግ በጣም ከበድ ያሉ ነው። በተለይ የብሩክ ቤተሰብ የሆኑ በሙሉ እንግዲህ በጣም በተደጋጋሚ እየ መከሯት እንደሆነ ሰምተናል። ከህይወታ እንድታረቅ እንግዲህ በተደጋጋሚ እኛም አውርተናል። እንግዲህ ምንም አይነት መስማትም ደረጃ ላይ አይደለችም። ወይም ደግሞ እንግዲህ የያዛት ነገር ይኖራል ብለን ነው ያሰብነው። የሆነ ያገኘው መረጃ አለ እንዴ ብለን ነው ያሰብነው። ምክንያቱም እንግዲህ ዳኒሮ ውስጥ በጣም ክፉ ሰው ስለሆነ የሆነ መንገድ በተለይ ሀይሚን እስካሁን ድረስ እሷም እንግዲህ እሱም ብላ እስካሁን ድረስ ከእሱ ምሰራ የሆነ ነገር ይዞባት ነው ወይም ደግሞ እያስፈራራት ነው ብለን ነው የምናስበው። እንደዛ ነው የምንረዳ በተለይ እንግዲህ ያው የሆነ ደካማ ጎኗን አግኝቶ ነው እንጂ እጅግ በጣም እንግዲህ ትሁት የሆነች በጣም በጣም በጣም ሰውን የምታከብር በጣም ጥሩ ሴት እንደሆነች እናውቃለን። ለብሩኬ የምትገባ አይነት ሴት ናት። ብሩኬም እንግዲህ ያው በጣም ትግስተኛ ነው። በጣም ብዙ ነገሮችን አልፈዋል እስከ ዛሬ ድረስ እንግዲህ እጅግ በጣም በትግስት ነው የሚያልፈው። በተለይ በጣም ነው የሚያከብራት፣ በጣም ነው የሚወዳት። በደንብ ነው የሚያስታውቀው። ግን ምንድነው አሁን ላይ ተስፋ ቆርጧል። በቃ በጣም ተስፋ መቁረጥ ውስጥ እንዳለ በደንብ እናውቃለን። ምክንያቱም እንግዲህ የሚያረጋቸው ነገሮች በሙሉ እንኳን አትሊስት እሷን እንግዲህ ከእሷ ጋር እንግዲህ ላለመሆን መፈለግ ደረጃ ላይ ደርሷል። ያ ነገር ደግሞ እጅግ በጣም አሳሳቢ ነው። እንግዲህ ለዳኒ ሮስት በተለይ ትልቅ ደስታ ነው፣ ለእነሱ ግን እጅግ በጣም የሚያሳዝን ነው። በተለይ በዚህ ምክንያት እንግዲህ ሲለያዩ እጅግ በጣም ያሳዝናል። እንግዲህ ያው ሰሞኑ በጣም ብዙ ነገሮች ተፈጥሯል። በተለይ ብሩኬ ደግሞ ሚዲያው መጥቶ ያንን ነገር ያየውን መናገሩ ራሱ እጅግ በጣም ብዙ ሰዎችን አስደስቷል። ሀይሚ የምታረገውን ነገር እንድታቆም እሱም መናገር ስላለበት ያው እንደ ሀሳብም ቢሆን መናገሩ ትክክል ነው። እሷ ደግሞ እንግዲህ ከዮቴ ወጥታል ስለሆነ ምንም ነገር ማድረግ እችላለሁ ከአሁን በኋላ አንተን አይመለከትም ብላ ያው የተለያየ ንግግሮችን ሲያደርጉ እንደነበረ በደንብ እናስታውሳለን። ግን ምንድነው ምንም ይሁን እንግዲህ ከዮቱም ወጥቶም ሊሆን ይችላል ወይም ደግሞ ነገ ላይ ተመልሶም ሊታረቁ ይችላሉ። ነገ ሲታረቁ ግን እቺ ነገር እንደ ፋይል ስለምትቀመጥ እጅግ በጣም ማሰብ ይኖርባታል ብዬ ነው የማስበው። በተለይ ሀይሚ በጣም ተረጋግታ ያለባትን ችግሮችን ፈታ አትሊስት ወደ ሚዲያው ብትመለስ ደስ ይለናል። ሁላችንም እንግዲህ ያው ብሩኬና ሀይሚ ታርቆ የሆነ ሰላም ቢሆኑ ሁሉም ሰው የሚደሰትበት ነገር ነው። በተለይ እንግዲህ ዳኒ ሮስት ከዩታ